ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛላሉ። አሁን ደግሞ ምሰራው ይሄን የመሰለ በጣም ቀዝቃዛ ጣፋጭ ነው ወይም ሀላ ነው። አብራችሁኝ ሰሩላለሁ። በጣም ቀላል ነው። የሚያስፈልጉኝ ግብዓቶች እነኝ ናቸው። ያው ብዙ ነገሩ ከውጭ እንትን ያለ ነው። ያለቀለት ነው። ኬክ ነው። ከኩባያዎች አሉኝ። ሰባን እንላለኝ ፈሳሹ ማለት ነው። እዚጋ ሊብስ ወዳለኝ። እዚጋ ደግሞ ኩኪንግ ክሬም አለኝ። እዚጋ የራሱ ክሬም ነው። ኦሪጂናል አይዶ ነው። አ ስሙ ሌላ አላውቀውም። ያስፈልገናል። ይሄ ቸኮሌት ኬክ ነው። አንድ ነው የምጠቀመው፣ እሱ አለኝ ቸኮሌት ኬክ ነው። እዚህ ጋ በተመሳሳይ ኬክ ነው። ይሄም ደረቅ ያለ ነው፣ እሱ ነው የምጠቀመው ሱፐር ማርኬት ታገኙታላችሁ ማለት ነው። እዚህ ጋ ድሬ ሚልክ ነው። እዚህ ጋ ደግሞ ካካዋ አለኝ። እዚህ በኩል ንስካፍ ያለኝ እነዚህን አቅርብ ያለው አብረን እንሰራለን ማለት ነው እንግዲህ የዚህ ጋላክሲውን ረስችው ነበር ይህ ያለ ጋላክሲ አንድ ፓኬት ነው አምስት ነው የሚይዘው ግን ክፍት ነበር አንዱን አውጥቸዋለሁኝ ከበፊት አራት ነው እኔ ያው ይበቃኛል በዚህ መልኩ ኬኩን ቆራርጠዋለሁኝ አንድ አይነት ሳይዝ እርጊ። እዚህ ጋ ወተታለን ማሊብሶደ ማለት ነው። አሁን የቆረጥኩትን ኬክ እንደዚህ ወተቱ ላይ ትንሽ ሙ በጣም አይደለም፣ ትንሽ እንደዚህ እንደዚህ አድርጌ አወጣዋለሁ ማለት ነው። ብዙ መራስ የለበትም እንዳይቦካ ማለት ነው። እንደዚህ እያደረግኩ ድርድረዋለሁ ማለት ነው። ምናምን ከደረደር በኋላ እነዚህን እፈጫቸዋለሁ ማለት ነው። አንድ መምቻው ላይ ማለት ነው። መፍጫው ላይ አንድ ድሪሚቭ አንድ ማንኪያ ቫኒላ ሰው ይሄን ፓኬቱ አንድ ክሬም አንድ ከግማሽ ኩኪንግ ክሬም ከአንድ ድሪሚቭ ጋር ቀድጄ ጨምርና ለመተዋለሁ ማለት ነው። በዚህ መልኩ ክሬም እስከሚሆን ድረስ እናማታለው። በዚህ መልኩ ሲሆን በቂው ነው። አሁን እንደዚህ ቀጥዋሉ ማለት ነው። እሺ በማንኪያ እንደዚህ እንደዚህ አድርጌ አስተካክለዋለሁ ማለት ነው። በደንብ ማስተካከል መቻል አለበት። አሁን ይህ እንደዚህ ካለቀ እዚህ ጋር አንድ ማንኪያ ስካፌ እና ለብ ያለ ውሃ ነው። በቃ ከዚያ ይህን ትንሽ አመጣና በጣም ትንሽ ከበዛውንም፣ ይሄ እንትን ሙሽሽ ይላል። ቶሎ በእጅ ላይ ፈርሰ ማለት እንትን አለው። ደራቅ ይመስላል፣ ግን ሊሆን በጣም ነው እንትን የሚለው

እዚህ መሰረት ደረጃዎች ግማሹን በተመሳሳይ የሚጠባው አይነት ከሆነ መቁረጥ ይቻላል፣ በስኪን በቪላ። እንደዚህ ካለቀ በኋላ አሁን ክሬም እንደገና ሌላ ጠበቅ እሰራለሁ ማለት ነው። በዚህ መሰረት አስታርኪዋለሁ። እንደዛ ነው። እንደዚህ ቆርጥ ያደረኩት። ዋው! በዚህ መልኩ አወቅቷል። እዚህ ጋር ድስት አለኝ። ጋላክሲውን ማሞቅበት ማለት ነው። አንድ ከግማሽ ኮኪንግ ተራይ ማድረጌ እ ትንሽ ጣዳ አድርጎና ከግማሽ ዋለው እንደዚህ ሽሞቅ እስከሚል ድረስ

ከዚህን ትንሽ ፈሬዘር በረዶ ቤት አስቀምጦና ይቀዝቀዝ። ሬጅ ተመልሻለሁ። ከዚህ ጋላክሲ ሚን እንዳለ ጨምረዋለሁ። በጣም በወረደ ሰዓት የጣድኩት በጣም ዝቅተኛ፣ እንደዚህ መልኩ ሆኗል። ዋው መልኩ ራሱ ያምራል። አውጥቷለሁኝ። መቀዝቀዝ አለበት። አሁን ፍሬዘር የነበረውን አወጣለሁ ከ ከላይ ትንሽ አደርግበታለሁ።

አስገባዋለሁ ማለት ነው። ፍሪጅ ውስጥ ለሁለት ሰአት ያክል እንደዚህ ያስቀምጠዋለሁ። ዋው! ከሁለት ሰአት በኋላ ይህን ይመስሏል። አሁን እየካካዋለኝ በስፋያ እበትነዋለሁ ማለት ነው። እንደዚህ እንሰንስበታለው። እንደዚህ አንድ ጊዜ ስለምቀርጽ ያው ቀረጻ ላይ ፐርፌክት አይደለው እንደዚህ መልኩ ይበቀዋል ይህን ጠርቀዋለሁ ከዛ ቆርጠዋለሁ ማለት ነው። ደረቅ ያለ ነው። በጣም አሪፍ ነው። በጣም ነው የቀዘቀዘው። ተያይዟል ማለት ነው። ይህን ጫፍ ጫፉን አውጥቻለሁ። እንደዚህ ጠረፉ ስቆርጠው ደስ የሚል ቅርጽ እንዲሆን እንደዚህ መካከል ላይ አውጥቻለሁ ማለት ነው። በጣም ቀላል ነው። ብዙ ኬክ ወደ ውጭ የተሰራ ነው። ቤት መስራት ይቻላል። ኬኩን በርበት ያለቀለት ነው ማለት ነው። ሰርታችሁ ተመገቡላለሁ። ስለተከታተላችሁ እጅግ አመሰግናለሁ። ባይ ባይ።